ቅመማ ዛሬ ተገኝታለች። ብሩኬ አሳበዳት እኮ እንደውች ልጅ እኮ እያሳበደ ገደላት። አሁንም ማለት ወይ ሀይሚ፣ ማነሽ ንቀት መሆኑ ነው? ተነሽ ተነሽ ሀይሚ። ቅመማ ማለት ነው ዛሬ ብድብ ያለች በአሻንጉሊት ምክንያት። ብሩኬ ግን የስራ ሚስጥ ማለት ነው። እንግዲህ ይሄ መከረኛ የሙ ሽፎን ነው እንዴ? ደግሞ ሽፎኑ እንዴት ነው የሚያምርባት ግን አሻንጉሊቷ ሰላም ሰላም፣ ውዴታ ና ለቤተሰቦች፣ እንዴት ናችሁ? ሰላማችሁ ይብዛ። በነገራችን ላይ ማለት ነው ቪዲዮ ቆርጠው ይሄ አቅፋት ከሚታገለው ላይ ምናምን ቆርጠው በቲክቶክ ወስዶት ማለት ነው ይሄ ምርት አቀነባብሮት ዘና ፈታ ነው የሚያደርጋችሁና የኔ ፍቅር ጥለሽኛ ቲጂ በሚለው አቀነባብረውት ማለት ነው። እና እንግዲህ ዛሬ ቤኬ የገባበት መቼም ያው እንግዲህ በጣም ሀይለኛ ነውና አቶ ቤጌ ከብርኬ ጋር ተመሳጥሮ ዛሬ ሀይሚ በደንብ ነው ያገኟት ማለት ነው። ሀይሚ ከመነገሯ በራ መምጣቷ ዋው! ለካ ፍቅር እንደዚህ ነው እንደሚያደርገው። የምሬን እኮ ነው፣ ሀይሚ እኮ አበደች። በቃ ነይ ውጫ፣ አንቺ ውሻ፣ ተነሺ። ግን የምሬን ነው ሴት ብትሆን እንዴት ልትሆን ነበር ሀይሚ? እኔ በድንጋይ ፈንክታት የምትሄድ ሁላ ነች፣ አራንገቷን ሁላ ነው የምታንቃት። እና ፈጥና መምጣቷ ራሱ በጣም ነው የሚያስገርመው እና ብቻ ግን ብሩኬ አሻንጉሊቷን የእኔ ፍቅር እግሯ እንዴት ነው የሚያምረው ከምትል ኦሪጅናሏ፣ ከፊት ላይ ተቀምጣ ሀይ የእኔ ፍቅር እኔ እኮ አንቺን ልፈትንሽ ነው ብለን ቅፋት ታደርጋት ብለ ነገሯ አቅፋት አለ። ብሩኬ ግን መቼ ነው ሀይሚን የሚን ማንጨርጨር የሚያቆመው እንዴ? የምሬ ነው ሀይሚ በጣም ነው የምትቀና። በእርግጥ ያው እሷ ብቻ አለችም? ፍቅር ማለት ያፈቀሩ በሙሉ ይቀናሉ። እውነት ለመናገር ፍቅር ሀይ ያልነውና ደግሞ ቅናት የሌለው ፍቅር አያምርም ይባላል። አንዳንዴ ቅናት ይሄ የማጣፈጫ ቅመም ነው ይባላል። እና ያው ሲበዛ ነው እንጂ በመጠኑ ጣል ጣል ማድረግ ልክ እንደ ቅመም ጥሩ ነው ማለት ነው። አሁን ሀይሚ ብሩኬ ባትጋሩ ነው በቃ፣ ብሩኬ የኔ ብቻ የኔ ሸበላና የኔ ሸበላ ብቻ ነው፣ ማንም ሴት እንድታየው አልፈልግም ነው የምትለው ማለት ነው። መሆንም ያለበት ይሄው ነው እንግዲህ። ማን አደፋራ ደግሞ በጣም የተናደደችው ስለ ብሩኬና ስለ ሀይሚ ስለ ሀይሚ እያወቀች እንዴት ከብሩኬ ጋር ትተኛለች? የሚሉ በቃ አሳበዳት ነው። እያወቁ የሚያደርጉ ሴቶች በነገራችን ላይ በጣም ደባሪ፣ አስነዋሪ ናቸው። ነገር ግን ብዙ ጊዜ ማለት ነው እንደዚህ አይነት ነገር ላይ ሲከሰት፣ እንደዚህ የምር ይሄ ነገር በእውነተኛ ታሪክ አለ። እንደዚህ አይነት ነገር ሲፈጠር፣ ብዙ ሰው ጥፋተኛ የሚያደርገው ሴት ሴቲቱን ነው። ግን እኮ ወንዱ ነው አይደል እንዴ? ፍቅረኛ እያለው ከሌላ ሴት ጋር ሄዶ ከተኛ ሴቷ ሳትሆን ወንድየው ነው ጥፋተኛ። እና ብዙ ጊዜ የወንዱ ፍቅረኛሞች ሴትን ታርጌት ሲያደርጉ ስለማይ ነው። ይሄ በእርግጥ ፕራንክ ነው፣ ግን መሆን ያለበት እንደዚህ አይነት ነገር በትክክለኛ ላይፍ እንደዚህ አይነት ነገር ከተሰራ ጥፋት የሚሆነው የወንድየው ነው ማለት ነው። ሄዶ ከተርመጠመጠ ወንድየው ነው ጥፋተኛ። ለማንኛውም ቀመሟ ዛሬ ተገዳለች ማለት ነው።